ከአሰልጣኝ ውበቱ አባተ ጋር ግጭት አለን፣ ነገር ግን በውይይት እንፈተዋለን ሲል አሰልጣኝ ገብረ መድህን ሀይሌ ተናገረም። የኢትዮጵያ መድህን አንጋፉ አሰልጣኝ ገብረመድህን መድን ሀይሌ ዘንድሮ የኢትዮጵያ መድህንን እየመራ ሳይጠበቅ ከተመሰረተ ከአርባ ሁለት አመታት በኋላ ባለድርስ ሲያደርግ በግሉም በሊጉ አዲስ ታሪክን መጻፍ ችሏል። በውድር ዘመኑና በስኬቶቹ ዙሪያ ከብስራ ቴሌቪዥን ስፖርት ዝግጅት ክፍል ጋር ሰፋ ያለ ቆይታ ያደረገው አሰልጣኝ ገብረመድህን መድን ሀይሌ ከውበቱ አባተ ጋር ግጭታ አለን፣ ነገር ግን በውይይት እንፈተዋለን ሲል ተናግሯል። አጋጣሚ አንድ አጋጣሚ ሊያጋጥም ይችላል። ይሄ ግን እንደ ትልቅ ነገር ሆኖ ወደ የሚዲያ ወደ እኔ ገርሞኛል። እንግዲህ እኔ አሁን እዚህ ሳወራው እኔ ጥፋተኛ ነኝ፣ እሱ ጥፋተኛ ነኝ ማለት ብዙም አይጠቅምም። ግን ማይነር ነው። እኛ በራሳችንም ልንፈታው የምንችለው ነገር ነው። በእርግጥ ያው ተቃይመናል፣ ነገር ግን በየትኛውም ዓለም ሊያጋጥም ሊከሰት የሚችል ነው። እንደ ትልቅ ነገር ዝም ብሎ ተራራ ያህል እንደ በየ እንትኑ መጻፍና እንትን ማድረግ ወይም ትልቅ እሹ ሆኖ መቅረብ አለበት ብዬ አላስብም። ስለዚህ በራሱ ጊዜ ያው እንፈተዋለን። ምንም ችግር የለም። አሰልጣኝ ገብረመድህን ሀይሌና አሰልጣኝ ውበቱ አባተ በፕሪሚየር ሊጉ በመጀመሪያ ግንኙነታቸው ፋሲል ጨዋታውን አንድ ለዜሮ ባሸነፈበት ወቅት ከጨዋታው መጠናቀቅ በኋላ ሁለቱ አሰልጣኞች ሳይጨባበጡ በመውጣታቸውና በሰዓቱ ሲያንጸባረቁት በነበረው ስሜት በብዙዎች ዘንድ መነጋገሪያ መሆናቸው አይዘነጋም። ነበር በሰዓቱ ችግሩ ተፈጥሯል፣ ነገር ግን ይህን ያህል መነጋገሪያ መሆኑ አልገባኝም፣ ይህ ደግሞ በየትኛውም ዓለም የሚያጋጥም ነው ሲሉ አሰልጣኝ ገብረመድህን ሀይሌ ገልጸዋል። አንጋፉ አሰልጣኝ ገብረመድህን ሀይሌ የአሰልጣኝነት ህይወት አስቸጋሪ ተጨማሪ መሆኑን ገልጸው ወጣት አሰልጣኞች ይህንን ተገንዝበው በስኬታቸው አለመኩራትና ሁሌም ከስተታቸው ለመማር ዝግጁ መሆን አለባቸው ሲሉ ልምዳቸውን ለተተኪዎች አካፍለዋል። እኔ መምከር የምፈልገው አንደኛ፣ ይሄ አሰልጣኝነት በጣም አስቸጋሪ ነው። ምንድነው አንዳንድ ጊዜ ያስደስታል፣ አንዳንድ ጊዜ ያበሳጫል። አንዳንድ ጊዜ ጥሩ ውጤት ልተመጣ ትችላለህ፣ አንዳንድ ጊዜ ዝቅ ያለ ውጤት ልተመጣ ትችላለህ። በዚህ ሁኔታ ውስጥ ዝም ብለህ አንድ ጊዜ የሆነ ነገር ስታይ በቃ እኔ በቃ ከፍተኛ ደረጃ ላይ ደርሻለሁ ብለ ራስህን እዛ ደረጃ ላይ ካስቀመጥክ በጣም ከባድ ነው፣ አወዳደቅህ ክፉኛ ነው። የሆነ ነገር ሲያጋጠመህ ደግሞ አንገትህን አለመስበር ነው አለመቅበር ነው። በቃ ይሄ ትልቁ ነገር ሊማሩበት ሌሎች ምን ሊማሩበት ትዕግስት ይፈልጋል። በትዕግስት ማሸነፍ ይቻላል ሁሉም ነገር ማለት ነው። ስለዚህ ምን ጊዜም ቢሆን ስህተትህን ማየት ብቻ ነው። ሁልጊዜ ኤክስተርናላይዛ ለማድረግ ነው ችግርህን ወደ ውስጥ ወደ ራስ ለራስ የራስን ችግር ራስን ማየት ያስፈልጋል ብዬ ነው የማስበው። ምክንያቱም ሁልጊዜ ኤክስተርናይዝ ካረክ በጣም አስቸጋሪ ችግሩን አታገኘውም። አሰልጣኝ ገብረ መድህን ሀይሌ ከሶስት የተለያዩ የሊጉ ክለቦች ጋር የሊጉን ዋንጫ ከፍ በማድረግ በአሰልጣኝነት ህይወታቸው በኢትዮጵያ እግር ኳስ ደማቅ ታሪክን መጻፍ ችለዋል።